ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? በሌላ ቪዲዮ እንገናኛለን። በሚኒስትሪና ፊር ኦፍ ሜን በሚለው ወይ ደግሞ የሰው ፍርሀት ከእግዚአብሔር ፍርሀትና የሰው ፍርሀት በሚኒስትሪ ውስጥ ያለውን ኮምፓራሰንት እያረግን አጭር ቪዲዮ ነው የሚሆነው። እናያለን ማለት ነው። አሁን ከስራ ስመለስ እያሰብኩት የነበረው ምንድን ነው፣ ብዙ ጊዜ ሚኒስተሮችን አይና ብለድ ላይኔ ነው የማየው። ላይክ ልጆቼ ቁጭ ብለው የሚማሩባቸው ሰዎች እነዚህ ናቸው፣ የሚታጠቡት ከነዚህ ከሚወጣው ነገር ነው ብዬ ነው ማስበው፣ ሁልጊዜም ማለት ነው። ህይወታችን በእግዚአብሔር እጅ ያልተነካ በእግዚአብሔር ጋር ያልተቆራኘ ከሆነ እኔ ራሴ ቮለንተሪ እኔ ራሴ ደስ ብሎኝ ከስራቸው ማልቀመጠውን ሳስብ፣ ብለድ ላይኔን ኦማይ ጋ ለእነዚህ ነው ትቼ የሚሄደው ልጆቼ ምናም ብዬ ነው ማስበው ከዛ

ጀስት አነጋገር የሆነ ሰው ሚኒስተር ነኝ ብሎ አነጋገሩ ስላማረለት ተቀባይነት በብዙ ሺ ስላገኘ ምናምናምን የእግዚአብሔርን ልብ የማያወራ ከሆነ የእግዚአብሔርን ወንጌል የማያወራ ከሆነ ራሱን እንትን የሚል ከሆነ ኢቨን አም ላይክ ኦኬ ስላይድ አውት ስላይድ አውት ቀስ እያልን ማለት ነው። በጣም የሚገርመው ነገር ላይክ እግዚአብሔር ይሄ በጣም የታወቀ ኤግዛምፕል ነው። እግዚአብሔር መጀመሪያ እኔን ውደዱኝ ያለው እኔን ፍሩኝ ያለው እንጂ ሰዎችን ፍሩ ወይ ደግሞ እራሳችሁን ውደዱ አስቀድሞ አላለም። የሳኦል ፕሮብሌም ያ ይመስለኛል። ሁለት ትልልቅ ፕሮብሌሞቹ የነበሩት ነግሶም ራሱ ሳለ እግዚአብሔር ሌላ ዳዊትን እንዲፈልግ ያደረገበት ምክንያት አንደኛ ሳኦል ጋር የሰው ፍርሃት ነበረ፣ ሁለተኛ ደግሞ እራሱን መውደድና እራሱን ማስቀደም ነበረ። የሆነች ልጅ አደ ቴስቲሞኒዋን እየሰማው ነበር። ቴስቲሞኒዋ ለምናለች የሰይጣን ኤቫንጀሊስቶች መንገድ ላይ አገኟት እና እኛ ጋር ከመጣሽ አሏት ራስሽን ነው የምታስቀድሚው ራስሽን ነው የምትወጅ ከሁሉ በላይ ራስሽን ማስቀደም ብቻ አሏት ማለት ነው እና እያለች የነበረ ላይ ሎርድ ቶልደስ ራሳችሁን አስቀድሙ እራሷችን ውደዱ አላለም። ለምን ራሳችንን በእግዚአብሔር ፋንታ አዘ ሶርስ ስናስገባ እንደርቃለን

ሁሉ ጊዜ እየሄድን እንደ ጅረት የሚፈስስ ስር ቁጭ ብለን እንታጠባለን፣ ሪፍሬሽ እንሆናለን። መንፈሱ ይመጣል፣ ያጥበናል፣ ይነካናል፣ ይለውጠናል፣ ያስኬደናል፣ ያበዛልናል፣ ምሕረቱን ያስጨምረናል፣ ያሻግረናል። ይነው ያ ሁሉ እንደ ሶርስ እሱ ጋር ነው ያለው፣ እኛ ጋር አይደለም። ስለዚህ መጀመሪያ እኔን ውደዱኝ፣ ከዛ በኋላ ራሳችሁን ወዳችሁ፣ ራሳችሁን በምትወዱበት መውደድ ሌቭል ደግሞ ጎረቤታችሁ ውደዱ አለን እና ራሳችንን ግን አስቀድመን እንውደድ ብለን አሁን እንደ ሰይጣኖቹ ኢቫንጀሊስቶች ራሳችን አስቀድመን እንውደድ ብለን ከወደድን ግን ሶርስ ስላልሆንን እንደርቃለን። ሰልፍሽ የሆነ ፍቅር ነው የምንገባው። ናርሲስቶች እንሆናለን በቃ። የምናየው ዘመናችን ቲሞቲ የሚለን ማለት ነው፣ መጨረሻው ዘመን ይህንን ይህንን ይህንን ታያለክ እያለ የሚዘረዝርልንን መሆናችን ኢኔቪታብል ነው ማለት ነው። ስለዚህ በሚኒስትሪ ላይ እግዚአብሔርን አስቀድሞ መውደድ ከዛ እግዚአብሔርን መፍራት እግዚአብሔርን ከመውደዳችን የተነሳ ከሪስፔክታችን ከሪቨረንሳችን የተነሳ ነው የምንፈራው እንጂ እግዚአብሔርን በቴሪፋይድ በሆነ ይሄ እግዚአብሔርን ስንስለው የሆነ ፂም ያለው ሽማግሌ ጅራፍ ይዞ ላጥ የሚያደርግ እንደዚ አይነት ነገር ሪሊጅን ስለሳለብን በአካባቢያችን ደግሞ በኮሚኒቲያችን በአባቶቻችን እናቶቻችንን ሁላችንም አዘ ኢትዮጵያን ኮሚኒቲ ኤሪትሪያም ሊሆን ይችላል ላይክ የምናየው ነገር ነው። ላይክ ያደግንበት ባክግራውንድ አባቶቻችንን ሲያሳድጉን፣ በይ ዘ ዌይ አባትና እናት ፊገር፣ መጀመሪያ ልጆች ሲወለዱ እንደ እግዚአብሔር የሚያዩት አባትና እናቶቻቸውን ነው። ያ ኢሜጅ ዲስቶርትድ ነው በአለማችን ላይ አሁን አበሻ ስለሆን ብቻ ሳይሆን እያንዳንዱ ኮሚኒቲ ውስጥ ከኛም የባሰ የሚደረግ ጉድ አለ። ስለዚህ እኛ ጋር ግን ያለው ነገር ምንድን ነው ላይክ ፊር ሲባል ደግሞ ሼክን ላ የሚያንቀጠቅጥ አይነት ፍርሃት ውስጥ እንድንፈራ ተደርገን ስላደግን ስናየው በጌታ ስንሆንና እግዚአብሔርን አብ ስናይ ደሴም ካይንድ ኦፍ ፌር መፍራት ያለብን ይመስለናል። አምስቴል ባትሌ አም ስቲል ባትሊንግ። አንዳንድ ጊዜ በቃ በስራ የሚወደኝ ነው የሚመስለኝ ጌታ እና ይኸው ስንት ዘመን እየሰራ ነው ውስጤ ያንን ለማስወጣት በስራ አደለም። የሆነ ነገር ስላገለገልሽኝ አደለም መወድሽ፣ ስለ ልጅውን ክርስቲያንም በስነ ስርዓት ስላሳደግሽ አደለም መወድሽ፣ ራስሽን እንደዚህ እንደዚህ እንደዛ ስለምታደርጊ ስለምትታዘዥኝም አደለም መወድሽ። እግዚአብሔር ኦልሬዲ ቀድሞ ወዶሆናል። አይገርም ደስ የሚለው ማለት ነው ስለወደደን ነው ነገሮችን መልካም ማድረግ የምንችለው። ግን ያ ዲስቶርትድ ሜ ስላለ እንቸገራለን። ስለዚህ ምንድን ነው ትክክለኛ የሆነውን የእግዚአብሔርን ኢሜጅ እግዚአብሔርን በትክክለኛ መልኩ እንዴት መፍራት እንዳለብን ለማወቅ እግዚአብሔርን መውደድ አለብን መጀመሪያ በመስቀል ላይ የተሰራውን ነገር የስ ለእኔ ነው ብለን አክሰብት ማድረግ አለብን። ያለምንም በቃ ያለምንም ዲፖዚት ነው የሞተልን። ዲፖዚት ሰተነው አይደለም አደለም ኦኬ በቃ ዲፖዚት አሁን ሰተናል ሞትልን ከሰባል የቀረውን ቀስ እያለን እንከፍላለን ለኢተርኒቲ አይደለም። ምንም አይነት ስራ ከኛ ኮንትሪቢት ሳይሆን ነው እግዚአብሔር የሞተልን። ምንም አይነት ላይክ በበደላችንን በስራችን እና በበደላችን አይ ቲንክ ካልተሳሳትኩኝ ፓራፍሬዝ የምላደረገው ይችላለሁ፣ ሙታን ሆነን ሳለን ነው የሚለው ክርስቶስ መጣልን በበደላችን በስራችን ሙታን ሆነን ሳለን በጨለማ ውስጥ ሆነን እየጋለብን እንዲሁም ጥሩ እየሰራን የመሰለን ራሳችንን እየወደድን ልክ የሰይጣን ንቫዝንጀሊስቶች እንዳሉት ራሳችንን በሙሉ ኃይል እየወደድን ሰልፍሽ እየሆነን የራሳችንን መንገድና የራሳችንን አካሄድ ለማከናወንና ለማካሄድ ሰዎች ላይ እየተረማመድን ሰልፊሽ ሆነን በምንንቀሳቀስበት ጊዜ በዛ ሰዓት ነው ክርስቶስ ኦልሬዲ የሞተልን እና የእግዚአብሔር ፍቅር ይለያል። ወደዛ ፍቅር ስንመጣ ትክክለኛው የእግዚአብሔርን ፍርሃት ሬቨረንስ እንደማድረግ ከእግዚአብሔርን ማጣት ምን ያህል ዲቨስቲንግ የምገልጽበት ቃል የለኝም። እግዚአብሔርን ካጣ ነው የምገልጽበት ቃል የለኝም። ዊ አር ሞትን ለማለት ራሱ ሞት ራሱ የሚገልጸው አይመስለኝም። እግዚአብሔርን ማጣት ማለት ሞት ያንሰዋል፣ ሞት ያንሰዋል። ለምን አልገባንም? ምን አይነት አምላክ እንደሆነ ሞር ላይክ በስራ ሶስት ዓመት በጌታ ኑሮዬ ማለት ነው ደሞር አስራ አራት ሞላ አይመስለኝ ጌታ ይባረክ። ስ ደ ሞር አይ ጌት ክሎስ ቱ ሂም ደ ሞር አይ ጌት ቱ ኖው ሂም ደ ሞር ከሱ መለየት ያስፈራኛል ስለዚህ፣ አይ ሬቨረንስ ህም እና አይ ፌር ህም ኢን ሰች ወይ አይ ዶ ወን ሉዝ ህም ታይፕ ኦፍ ፌር ነው። ላይክ አይ ዶ ወን ማሳዘን አልፈልግም፣ ማስደሰት ፈልጋሉ፣ ካይንድ ኦፍ ፌር ማለት ነው እና ሳኦል የተሳሳተው በዛ ላይ ነበር ዳዊትን እግዚአብሔር እንዲያዘጋጅ በበረሃ ያረገበት ምክንያት ሳኦሉን ጠልቶት ሳይሆን ሳኦል ሰልፍሽ የሆነ ፍቅር ውስጥና ራሱን ከፍ የማድረግ ራሱን ኤግዞልት የማድረግ በሰዎች ዓይኑ ላይ ስለፈለገ እና ሰዎችን ደግሞ ራሳችንን ደግሞ እንደዛ ስናደርግ ባይ ዲፎልት ሰዎችን ማስደሰት የሚለው ውስጥ ፊር ኦፍ ማን ውስጥ እንገባለን። ሰዎችን ማስደሰት ደግሞ በፍጹም በፍጹም የሰው የሰው በሰው አቅም የሚደረግ ነገር አይደለም። የሰው ለሰው ማስደሰት በጣም በጣም አይቻልም። ሃፒነስ ኢዝ ኖት ፍሮም አሁን ብዙ ሰዎች ሪሌሽንሽፕ ላይ ከመግባታቸው ፊት ሪሌሽንሽፕ ላይ ብገባ እኔ ደስተኛ ሆናለው፣ ይሉና እንደዛ ሲሉ አንደርቶኑ ላይ ምናለ ባልየው ወይ ደግሞ ሚስትየው ታስደስተኛለች የሚል ነገር አለው። እና ይገቡና ሀፒነሳቸውን በዛ ሰው ላይ ሲፈልጉ ወይ ደግሞ ከቤተሰቦቻችን ከፓሬንቶቻችን ያገኘነው ዲስፋንክሽን ወይ ደግሞ ያጣናቸውን የፍቅር ሌብሎች ከእግዚአብሔር ያልተቀበልናቸውን እዛ ሪሌሽንሽፕ ውስጥ ሲፈልጉ ይጋጋጣሉ ማለት ነው። እና ሀፒነስ ሰውን ማስደሰት ኢምፖስብል። ሰው ራሳችንን ማስደሰት የምንችለው አንደኛ በእግዚአብሔር ነው። Uh, the joy of the Lord የሚለው እግዚአብሔርን ሙሉ ደስታ ሲናገር መጽሐፍ ቅዱስ። ሁለተኛ ደግሞ ራሳችን ነን። ራሳችንን ፉሊ ራሳችንን መውደድ ያለብን ራሳችንን ማስደሰት ያለብን እራሳችንን ራሳችን ጋ ነው። አሁን ብዙ ዓመት ሰዎች ተጋብተው ራሱ ተጋግጠው የሚማሩት ትምህርት ይሄ ነው። like, okay, eventually, like, I need to stand on my own two feet. Yes, you have to. ወደ ዩ ጌት ሜሪድ ሰው ላይ ኮዲፔንደንት ሆነን ሰው ላይ ምናምን ሆነ ምንዘልቅ ይመስለናል እና ደስታችንን ከዛ ውስጥ የሚወጣ ይመስለናል። በዛ ምክንያት እንጋጋጣለን። ብዙ ሜሪጆች ፌል የሚያደርጉት ለዛ ነው። ገብተው ማለት ነው። ለምን የሰው ልጅ ደስታው አንደኛ ከእግዚአብሔር ነው የሚመጣው፣ ሁለተኛ እራሱ ጋር ነው ያለው። ያንን መረዳት በጣም በጣም ኢምፖርታንት ነው። ኤኒዌይስ ግን ያ ፌር ያ ደስ ላይክ ሰውን ማስደሰት የሚለው ነገር ከሄድን በጣም ከባድ ነው። ለምን እከሌ ያንን ይፈልጋል፣ እከሌ ይህንን ይፈልጋል፣ እከሌ አንደኛው እከሌ ደግሞ የሚፈልገውን እራሱን የማያውቅ እከሌ አለ። ምን እንደሚፈልግ እራሱን እንማያውቅ አንዳንድ ጊዜ እንደዚያ ምን እንደሚፈልግ አላቅም፣ ጌታ ሆይ ግን በቃ አስደስተኝ እለዋለሁ። ልክ የእግዚአብሔር መንፈስ ሲመጣ ግጥም ይላል። በቃ እንትን ነበር እንዴ። ስለዚህ የሰው ልጅ ለዚህ ነው በሚኒስትሪ ዙሪያ እግዚአብሔርን ማስደሰት በጣም ኢምፖርታንት ነው የምለው። ለዛ ነው። ለምን እግዚአብሔርን ልብ ስንነካ በዛ ሰው ውስጥ አሁን እንደ ዘማሪ ቆሜ ስዘምር ምዕመናኖች ካሉ በፊት ለፊት በዛ በእያንዳንዱ ምዕመናን ልብ ውስጥ ሚስ የሚያደረገውን ፓርት የሚያቆሱ ስለሆነ እኔን የነካኝ ፓርት ስለሆነ እዛ ጋር ቆሜ የምዘምረው የምሰብከው ወይ የምናገረው የምመሰክረው ኤቫንጀላይስ ማድረገው ዋሬቨር ማድረገው ሄዶ የዛን ሰው ልብ ውስጥ መሙላት አቅም አለው። ሀይሉን የማያጡ የሚለን ለዛ ነው ፎርም ኦፍ ጋድሊነስ በት ላክ ኢን ደ ፓወር የሚላቸው ለዛ ነው ፎርም ኦፍ ጋድሊነስ አለ። እግዚአብሔር ይመስገን ወገኖች፣ አሁን እንቆማለን። አሁን እጃችንን ወደ ላይ፣ እጃችንን ወደ ጎን፣ እጃችንን ወደ ግራ፣ ቱ ስቴፕ ወደ ራይት፣ ቱ ስቴፕ ወደ ሌፍት፣ ቀስ እያለን ወደዛ ልንገባ ነው ማለት ነው። እሱን፣ እሱም በማለት የምናመጣው ነገር አይደለም። ላይክ ፎርም ኦፍ ጋድሊነስ በቃ ጌታ ይባረክ፣ እንዴት ነህ? እግዚአብሔር ይመስገን። ግን ላይክ ከልብ እግዚአብሔርን ሳናመሰግን ማለት ነው ሳንነካካ ማለት ነው። አንዳንዴ በቃ ሂፖክሬት የሆንኩ ሲመስለኝ ዝም ነው ብለው፣ አይ ካንት ቶለሬት ሬሊጂን። በእውነት በጣም ነው የሚያስጠላው። ኤኒዌይስ ላይክ

እሱን ከማስደሰት እሱን ፕሊዝ ከማድረግ ውጭ ሌላ ሞቲቬሽን ሊኖረኝ አይገባም። ፒዮር የሆነ ማንነት ይዘን ፒዮር የሆነ ነገርን ይዘን በእግዚአብሔር ፊት ስንቀርብ እሱ ራሱ ታሽ ማድረግ ያለበትን ነገር ተች ያደርጋል። ያንን ስል ላይክ አንክሊን አንሆንም ወይ ደግሞ ኢምፒውሪቲ አያገኘንም እያልኩኝ አይደለም። ግን እየጸዳን እንድንሄድ የእግዚአብሔር ደማ አቬለብል ነው። ዛሬ ራሱ ስለኛ መልካምን በጎ ነገርን ይጮሃል ሰማይ ላይ ሆኖ። የሚናገር እግዚአብሔር ደም የሚናገር ኃይል አለው። እና ከኃይሉ የተነሳ ከደሞ የተነሳ ማንኛውም የሱ ያልሆኑ ነገሮችን፣ ሞቲቬሽኖችን፣ አስተያየቶችን፣ ሪሊጅንን እያጸዳን በቃ ጌታ ሆይ ታች ሚያፍረሽ ኢንካውንተር ሚ ከአንተ ጋር ተያይዥ መቀጠል ነው ምፈልገው አንተን እያስደሰትኩ መቀጠል ነው ምፈልገው። እግዚአብሔርን አስደስትን ከብዙ ብንታጣ ምንም ማለት አይደለም። ጋይ ሲ እንዳውም ዳስ ሀው ዩ ኖ ዊአር ፎሎዊንግ ክራይስት ፕሮፐርሊ ሁሉም ሰው የሚያጨበጨብልን ከሆነ ፍሯቸው አይደለን የሚለው ማቲው ላይ ወንጌላትን እኮ ዞር ብለን እንመልከት፣ እንታደስ። ወንጌል አንዴ ተነቦ የሚያልቅ ነገር አይደለም። ኤቭሪ ዴይ ደግሞ የምናነበው ነገር ነው። እግዚአብሔር ይርዳል። አሁን እንደዚህ ስለ እኔ ራሴ የማላረጋት ነገር ነ ሲሆን ትመጣብኝ ላይክ ኤቭሪ ዴይ ግን ላይክ ወንጌል ላይ ምንድን ነው የሚለን ላይ በየምኩራቡ መጨብጨብ ይፈልጋሉ። በየምኩራቡ መምህር መምህር መባል ይፈልጋሉ። በእናንተ ዘንድ ግን እንደዚያ አይሁን ይላል። ለምን? በእኛ ዘንድ አባትና ልጅ የሚለው ገዛ ሪሌሽንሽፕ ስላለን እሱን እየፈራን እሱን እያስደሰትን ልቡን እየነካን ስለሆነ ማለት ነው። እና ልክ አሁን ብዙ ጊዜ ላይክ አሁን በዝማሬ ያልኳችሁ፣ ግን ኢቨን በስብከት ላይ አሁን ለምሳሌ አንድ ሰው በመንፈስ ሆኖ ሲሰብክ ከጌታ የሆነ በመንፈስ የሆነ ስብከት ሲሆን በአንዴ አስር ሺህ ሰው የሚነካው ለዛ ነው። ለምን እዛ ጋር ከእግዚአብሔር አብ የተቀበለውን ነገር ያ ሰውዬ ወደ ምዕመን ስላደረሰ ወይ ሴትዮ ማለት ነው። ያንን ነገር ስናደርስ ላይክ እንዲህ ዛሬ የተናገርከው ቃል ለእኔ ነበር፣ ያኛው መቶ ለኔ ነበር፣ ያኛው መቶ ለእኔ ነበር የሚለው ለዛ ነው። ቢከስ ያ ሰውዬ ከእግዚአብሔር ጋር ኮኔክት አድርጓል። ከእግዚአብሔር ጋር ተቀብሎ ነው ያመጣው። ከእግዚአብሔር ጋር ባይ ዘ ወይ ወይ፣ እግዚአብሔር በጣም እኮ ይላችሁ ጌታ ምን አይነት መልካምና ሀምብል እንደሆነ። በጣም ሬፒቴሽናችን እንዳይነካ እንዳንሰደብ ራሱ ከፈለግን ማለት ነው እግዚአብሔር፣ ወይ በቃ ስጠኝ ለህዝብ፣ ከአንተ ጋር ብዙ መጠጋጋትም አልፈለግም፣ ግን ለህዝብ የምለውን ነገር ስጠኝ ብለን ብንል እራሱ አንዳንዴ ነግሮን ነግሮን እምቢ ካልን ሰውን ከምናሰናክል ህዝቡን ከምናጠፋ ይነግረናል። እሱ የሚለውን ግን ሂ ኪፕ ኦን ቴሊንግ አስ ኤንድ ፐርስዌዲንግ አስ ዊ አር ኖት ኢን ራይት ፓት እኛም እንዳንጠፋ ማለት ነው። ፖል ሰብኬ ሰብኬ የተጣልኩ እንዳሉ እንጠነቀቃሉ አይደል ያለው። ስለዚህ ላይክ እግዚአብሔር ሂሶ መርስፉል ላይክ ዛት፣ ለህዝቡ በተለይ ሂሶ መርስፉል። ስለዚህ ለህዝብህ እምለውን ነገር ብለን ለህዝቡ ተነግሮ ሰዎች እዛ ከዛ ከጥግ እስከ ጥግ ወንበር ተገለባብጦ ምናምን ይሁን የሆነ ነገር ስለሆነ ዳዝሚን ላይክ ዌር ስታንዲንግ ሆሊ ግራውንድ፣ በሚፈልገን ቦታ ላይ ቆመናል ማለትም አደለም። አንዳንድ ጊዜ አንዳንድ ጊዜ ለህዝቡ ብሎ ራሱ በጸጋው እንድንንቀሳቀስ የሚያደርገን ጊዜ አለ። ጸጋው ፋንክሽናል ነው። ለብቻው ማለት ነው። ለምን ፎር ሂዝ ፒፕል ፎር መርሲ፣ እኛም ሄደን የምንናገረው ነገር እንጠየቅበታለን። ግን እኛን ሳይነካን እንደ ሰራተኛ እና እንደ ተጠቀምብኝ ተጠቀምብኝ እንላለን። ስለጋድ ዩዝ ሚ ዩዝ ሚ ጋድ ጋድ ፕሊስ ዩዝ ሚ ምናምን የሚለው ኮንሰፕት ራሱ ትክክለኛ ኮንሰፕት አደለም። ከእግዚአብሔር ጋር እኛ ኢንቲመሲ ውስጥ ሆነን የሞላው ነገር ነው መፍሰስ ያለበት። ብዙ ጊዜ ግን ተጠቀምብኝ፣ ሰይጣን ነው የሚጠቀመው ወይ። እግዚአብሔር ልጆቹን አብሮ ይኖራል፣ አብሮ ፌሎሽፕ ያደርጋል፣ አብሮ ተያይዞ ይወጣል ይገባል እንጂ እግዚአብሔር ተጠቃሚ አይደለም። ተጠቀምብኝ ካልን ነገ ካልተጠቀምብን ተጠቅሞብኝ ጣለኝ ልንል ነው ማለት ነው። እግዚአብሔር እንደዚ አይነት አምላክ አደለም። እግዚአብሔር ኢዘጋ ዶፍ ኢንቲመሲ እና ከሰው ፍርሃት ይልቅ እግዚአብሔርን መፍራት ከእግዚአብሔር ላይ ማተኮር በጣም በጣም ኢምፖርታንት ነው፣ በሚኒስትሪ ላይ ዶን እግዚአብሔርን ከፈርናን ፎርም ኦፍ ጋርሊነስ ኖሮን ፓወሩ እንዲናየ አናደርግም። ገባችሁ አደል? ቅድም እንዳልኩት ጸጋው ለብቻው ፋንክሽናል ሆኖ ሲቀጥል እኛ ዝም ብለን አንቀጥልም ለምን ፎርም ኦፍ ጋድሊነስ ስለሌለን፣ ማለት ነው ኃይሉን እማንክድ ስለምንሆን ኃይሉን እማንክድ ከሆነን የሆነ ነገር ስናጠፋ ወዲያው ለንስሐ ልባችን ምልስ ይላል። ሞቲቮቻችንን እያጠራን እያየን ነው የምንቀሳቀሰው ጥጥ ብለን ትክክል ስለመሰለን ነገሮችን አናደርግም። ጸጥ ብለን ደግሞ ትክክል ስላልመሰለንም አናደርግም። ተመርተን ነው የምንሄደው ማለት ነው። ላይክ በእግዚአብሔር ፊት በትክክለኛ መቆማችንን ሁሌ ማረጋገጥ እንፈልጋለን። ለምን ጸጥ ብለን ተጉዘን አስራ አራት ዓመት ፖል ሄዶ ሄዶ ሂ ሴድ ኦኬ ለሚ ጎባክ አስክ ሰም ኦፍ ደ ኤርሊ አፖስትሎችን ፖል ነው እግታ ፖል ስት አዲስ ኒው ቴስተመንትን የጻፈው ማለት ነው። ስለዚህ እሱ ተመልሶ ሀምብል አድርጎ ነገሮች በሚኒስትሪ ዙሪያ እራሱን ሀምብል አድርጎ እግዚአብሔርን ፈርቶ እንዲ ሄጅ ሄጅ ሮጬ ማሰናከልም ስላለ ሌሎች ትክክል ነኝ ብሎ በራስ አካሄድ ላይ እንዴት ነው፣ በፈረስ መጋለብ በጣም ሌሎችንም ኦን ደ ዌይ ትራምፕል እያደረጉ እየረጋገጡ ማለፍ ስላለ፣ ስለዚህ ሂ ሴድ ለሚጎው ባኬን አስክ ለሚጎው ባኬን ቼክ የሮጥኩት ኢንቬን እንዳይሆን የሄድኩበት መንገድ ኢንቬን እንዳይሆን በትክክለኛው በአለቱ ላይ ተመስርቼ ከሄድኩኝ በትክክለኛው ወንጌልን እየሰበኩ ከሆነ በትክክለኛው ቦታ ላይ መቆሜ ላረጋግጥ ብሎ አረጋገጠ። ያ ምንደሚያሳየን? ሂ ሃዝ ዘ ፊር ኦፍ ሎርድ እግዚአብሔር ፍርሃት አለው። ከሪሊጅን የወጣ ሰው ስለነበረ ሂ ነው ሴት ላይክ ምን ያህል ሰውን ለማስደሰት ይሄድ እንደነበረ በፈራሲዎች እርስ በርሳቸው በጣም ቀሚሳቸውን ረዥም አድርገው እርስ በርሳቸው ነው በቃ ኢምፕሬስ ላይክ ምንድን ነው እርስ በርሳቸውን ለመደሳሰት ነው የሚሄዱት። እግዚአብሔር የሚለውን ለማድረግ እራሱ አልነበረም የሚሄዱት እርስ በርሳቸው በቃ፣ የሆነ ፕሮግራም አሁን የምናየት አንዳንድ ፕሮግራም ብቻ የማስኬድ ፕሮግራሙ ብቻ ይከናወን። ወዘር ዊ ኢንካውንተር ጋድ ኦር ኖት ኖን ኦፍ አውር ቢዝነስ ብሎ አሁን የሚንቀሳቀሱ የቸርች አይነት ማለት ነው። አሁን የሚንቀሳቀሱ የቸርች አይነት ወዘር የእግዚአብሔር ፕሬዘንስ መጣ ሰው ተነካል ተነካ ነን ኦፍ አር ቢዝነስ ሌትስዱ አር ፕሮግራም ፕሮግራሞቻችን በትክክል ተሰካክተዋል ወይ የስ ሰው ነፍሱ ተነካክተዋል ወይ የስ በቃ ሌስ ጎ ሆም ሚኒስትሪ ፎር ደ ኒው ኮቨናንት ለቤተ ክርስቲያን የተሰጣት ለኤክሌዚያ ቤተ ክርስቲያን የተሰጣት ሚኒስትሪ ኢስ ፍሮም ደ ስፒሪት ኦፍ ጋድ ቱ ደ ስፒሪት ኦፍ ሜን ኖት ፍሮም ሶል ቱ ሶል ፍሮም አወር ሶ ልማ ሶ ልኮ ጮቤ ነው የምትረግጠው እኮ ሶ ልኮ ሞቅ ያለበት ነው የምታድረው። እንዴ እኛኮ በነፍሳችን እኮ ስንት እኮ ጮቤ ረግጠናል እኮ። በአለም ላይ ቢሆን በክለብ ጮቤ እየረገጠን በዘፈን ኦኬ፣ በድሮ በሬሊጅን ብትሉ እዚ ጋ ሚካኤል፣ እዛ ጋ ገብርኤል፣ እዛ ጋ ምናምን እያደረግን እዛችሁ አንድ ቦታ ላይ ሆነን ላይክ የተለያየ አይነት ጮቤ መርገጥ ርግጥ አርገናል እኮ። በጌታ ስንመጣ ግን እንደዛ መሆን የለበትም። ወደ ጌታ ስንመጣ ግን ፕሮግራሞቻችን ፕሮግራም ብቻ ለማስካሄድ ወይ ደግሞ በዓል ለማስካሄድ ምናምን መሆን የለበትም እንደ ፋራሲዎች እንዳደረጉት እና ፖሊያንን አይቶ ስለነበረ አንዴ ከመጣ በኋላ ሂዝ ወይ ሂዝ ዲሲዥን ላይክ በጣም እግዚአብሔር እንደሚፈራ በደንብ እናያለን። ሂዝ ላይክ በደንብ መንገዱን ራሱ ደብል ቼክ እያደረገ በፊት ኧረ አልሰማችሁም? ሁጅ ቲንክ ዩ አር አኔ እኮ በገማልያል እግር ስር የተማርኩኝ ከሌለኝ የሚለው አሁን፣ ግን ኦኬ አባቶችን ልጠይቅ፣ ኦኬ ሌላውንም ልጠይቅ፣ ላይክ ሄጄ ሆነ ላይክ ኢንቬን ሄጄ ከሆነ እንዴ ከነ ካልተሳሳትኝ ከነ እንትን እየሰፋ ነው የኖሩ አይደለ? ከነ ፕሪስሲላና እንዴ ከነሱ ጋር ቁጭ ብሎ ከሴት እየተማረ ፈራሲ ማለት ነው። ከሞን ጋይስ እና ፊር ኦፍ ሎርድ ኢዝ ኢምፖርታንት በመጨረሻው ዘመን ሌታስኖ ዲናይ ፓወር ኦፍ ጋድ ፓወሩ እንዲናይ ካደረግ ነው በየትኛውም ዘመን ላይ። ዊ አር ናቲንግ ኤቨንቹሊ የምንሰብካት ስብከት አየር ላይ ትተናለች። የምንዘምራት ዘማሬ አየር ላይ ትተናለች። አንዱም ነገር ፍሬ የያዘና መሬት ላይ ዘጭ የሚል ነገር አናገኝም። ኤቭሪቲንግ ዊል ቢ ኢን ቬይን ኢን ቬይን ማለት ነው እና ያለ እግዚአብሔር የተሰራ ነገር ሁላ ሲባዛ በዜሮ ነው ሁሌ እግዚአብሔር ይርዳን። ለምን አሚን። ደር እኔም አቀብሬያችሁ ነኝ። ስለዚህ ለእግዚአብሔር ሲሞግተኝ ተሟግቼ እሺ ብዬ ምናምን ያልኩትን ነገር ነው ለእናንተ የማወራችሁና እንደ ሶል እንዳንሆን እግዚአብሔር እንዲረዳኝ እኔንም እናንተንም እንዲረዳችሁ ጸልያለሁ። ላይክ የሆነ የሰው ፍርሃት ቢዞን እግዚአብሔርን ልብም ማናስደስት ሞመንት ልክ ሶል የሰው ፍርሃት ይዞት እንትን ባለ ጊዜ እግዚአብሔር ዳዊትን ማስነሳት ጀመር። ስለዚህ ሌት አስ ኖት ቲንክ ዊ አር አንሪፕሌስብል። የኔ ድምፅንም ኬትም አይገኝም። የኔ ስብከት አቀነጃጀቱ ኬትም አይገኝም። የኔ አጸዳዳ እናታን አሰራሪ ድቁናዬን ማንም አያገኝም። እንደኔ ያለ ዝቅ ያለ ሰው ሀምብለ ጋይስዬ ዘ ደቭል ኢዝ ኤ ላየር።

እኔ በጣም ላይክ አንዳንድ ጊዜ ግርም የሚልኝ ላክ ኦፍ ዘ ፊር ኦፍ ዘ ሎርድ በሚኒስትሪ ዙሪያ፣ ላይክ እግዚአብሔር ሰጥቶን በእግዚአብሔር ሰዎች ነን ብለን ብዙ ዓመት በቤተ ክርስቲያን ኖረን ያለ ፕራይድ በጣም በጣም ከባድ ነው። እግዚአብሔር ከዛ ያውጣል። እግዚአብሔር ዝቅ እንድንል ይርዳኝ፣ ይርዳችሁ እናንተንም። እና ዜር ኢዝ ኤ ቢግ ዲፍረንስ በፊር ኦፍ ማን እና በፊር ኦፍ ጋድ መካከል። ፊር ኦፍ ማንን ስታስቡ ሶልን አስቡ። ሰዋ ራሱ ይላል አይደለ። ከዛ በኋላ መንግስቱን ተነጠቀ። ዛሬ እግዚአብሔር ልክ የሳሙኤልን ጨርቅ ይዞ ሲቀደው ዛሬ መንግስት ከአንተ እንደዚህ ተቀደደች አለው ሶል። ሳሙኤል ሶልን ማለት ነው። እና ኢስ ኢዚ የእግዚአብሔርን ነገር ሉዝ ማድረግ ኢስ ኢዚ ቱ ጌን ሂም በጣም ቫይለንት ሻል ቴክ ባይ ባይፎርስ ነው የሚል እግዚአብሔርን መንግስት ያወራ። ስለዚህ ሌተስ ቢ ዶስ ፒፕ ሁ አር ላይክ እግዚአብሔርን የሚፈልጉ እግዚአብሔርን የሚያስቀድሙ እንሆን በዘመናችን። ጌታ ይርዳን። ተባረኩልኝ ልበላችሁ ይ ነው ላይት ነኝ።